ከእጮኛው ቀነኒ ያዱኛ ሞት ጋር በተያያዘ ተጠርጥሮ በስር ላይ የሚገኘው ድምፃዊ አንዷለም ጎሳ ትናንትና ሰኞ መጋቢት 29 ቀን 2017 ዓ.ም ፍርድ ቤት ቀርቦ በፖሊስ በተጠየቀው የምርመራ ቀናት ዙሪያ ውሳኔ ለመስጠት ለዛሬ ቀጠሮ መስጠቱ መዘገባችን ይታወቃል። ድምፃዊው ዛሬ ከጠዋቱ 3 ሰዓት ከ30 በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበ ሲሆን በጉዳዩ ተጠርጥሮ ለስር ከበቃ ወዲህ ችሎቱ ፊት ሲቀርብ የዛሬው ለሶስተኛ ጊዜ ነው። ዛሬ ለአራተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዷለም ጎሳ በችሎቱ ሲገኝ ሙሉ ለሙሉ ጥቁር ልብስና ጥቁር ኮፍያ አድርጎ ነበር። የሟች ቀነኒ አዱኛ አባት፣ እናት፣ ወንድምና ሌሎች ቤተሰቦችም በችሎቱ ታድመው እንደነበር ተገልጿል። ፖሊስ መዝገቡን ለክፍላችን አቃቢ ህግ የላከ በመሆኑ አቃቢ ህግም መዝገቡን ከተመለከተ በኋላ መሟላት አለባቸው ያላቸውን ነገሮች ማለትም የረከቦት ምንጣፍ፣ የፎሬንሲክ ምርመራ ውጤት እስኪመጣ ድረስ ሟች ከዚህ በፊት ህክምና ስታደርግበት በነበረው የህክምና ተቋም የተወሰኑ ባለሙያዎች ማለትም የሐኪም ማስረጃ ችን ቃል ስላልሰጡን የእነሱን ቃል እስክንቀበል ተጨማሪ ጊዜ ያስፈልገናል፣ በማለት አስር ተጨማሪ የምርመራ ቀናት እንዲፈቀድላቸው ትናንት ጠይቀው ነበርም። የአንዷለም ጠበቃ በበኩሉ የአስክሬን ምርመራው ውጤትና ማብራሪያው መጥቷል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስክሬን ምርመራውም ውጫዊ ሰውነቷ የመበለዝ፣ የመቧጨር፣ ቀድማ መሞቷን ወይም ተገፍትራ መውደቋን የሚያሳይ ነገር የለም። ሟች ራሷን ያጠፋችው የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን ሟች የዕለት ተዕለት ውሏን የምትጽፍበት ማስታወሻ ወይንም ዲያሪ አግኝቷል። በዲያሪው ላይም ሕይወቷን ልታጠፋ እንደምትችልና ለዚህም ውሳኔ ቤተሰቦቿ፣ አንዷለምና ጓደኞቿ ይቅር እንዲሏት የሚጠይቅም ነበር ሲል ገልጿል። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበት ከባድ ሐዘን እንዲጨርስ ይፈቀድልን፣ ደንበኛቸው አስፈላጊ ከሆነ ከአገር እንዳይወጡ ታግዶ የዋስ መብት ተከብሮለት ከእስር እንዲለቀቅ ሲሉ መጠየቁን በትናንትናው ዘገባችን ላይ አቅርበን ነበር። ፍርድ ቤቱም የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የያዘው የምርመራ መዝገብ ተቀብሎ በተጠየቀው የጊዜ ቀጠሮ ላይ እና በዋስትና ጥያቄው ላይ ውሳኔ ለመስጠት ለዛሬ ማክሰኞ መጋቢ 30 ቀን 2017 ዓ.ም ጠዋት ተለዋጭ ቀጠሮ በሰጠው መሰረት ዛሬ ችሎቱ የተሰየመ ሲሆን ፍርድ ቤቱም ዛሬ በሰጠው ውሳኔ ፖሊስ የጠየቀውን 10 ቀን መፍቀዱን ዘገባው ያሳያል።